ቅንጡ መኪኖችን የሚነዱ የሀገራችን ቲክታከሮች። የዳዊት ላፍታ ዩቱብ ቻናል ተከታታዮቻችን፣ ዛሬም እንደተለመደው በአዲስ ዝግጅት ተመልሰን መጥተናል። እስከ ፕሮግራማችን ፍጻሜም አብራችን ቆያል። ወደ መረጃው እናሸጋግራችሁ። እንደሚታወቀው በሀገራችን ኢትዮጵያ የኮሮና መምጣትን ተከትሎ ቲክቶክ መጀመሩ ይታወቃል። በርካቶችም በዚህ መተግበሪያ ምክንያት ህይወታቸው ሙሉ በሙሉ ተቀይሯል። ይህ ብቻም ሳይሆን ታዋቂነትና ተወዳጅነትንም አትርፈዋል። በዚህም ታዲያ ዛሬ ላይ እኚህ የሀገራችን ታዋቂ ቲክቶከሮች የቅንጦት አኗኗርን የሚኖሩ፣ የናጠጠ መኖሪያ ቤት ያላቸው፣ የሚያሽከረክሩት መኪኖች የቅንጦት መኪኖች ሲሆኑ፣ እንዲሁም ደግሞ በየሳምንቱ ማለት ይቻላል ወደ ተለያዩ የዓለም ሀገራት ቱሩ ሲያደርጉም እንመለከታለን። በመሆኑም ታዲያ በዛሬው መሰናዳችን ወደ እናንተ የምናደርሰው ቅንጡ መኪኖችን የሚያሽከረክሩ የኢትዮጵያ ታዋቂ አስር ቲክቶከሮችን ነው። እንዴት ናችሁ? ጋይ ሰው መኪናውን አጋ አስረኛ ፍላጎት ዝናቡ። በመጀመሪያ በዚህ ዝር በአስረኛ ደረጃ ላይ የምናገኘው ቅንጡ መኪኖችን ከሚነዱ የሀገራችን ታዋቂ ቲክቶከሮች መካከል በበርካታ የመዝናኛ አስቂኝ ቪዲዮዎቹ የምናውቀው በተለይም ከና በቃል ለሳለኝ ጋራ በመሆን በሚሰሯቸው እጅግ አስቂኝ ቪዲዮዎች የምናውቀው ፍላጎት ዝናቡ ነው። ቲክቶከሩ የሚነዳው አንድ ሚሊዮን ሁለት መቶ ሺህ የኢትዮጵያ ብር የሚገመተውን ቶዮታ ቪትስን ነው። ፍላጎት የቲክቶክ ቪዲዮዎችን ከመስራትም በተጨማሪ ሌሎች ስራዎችን እንደሚሰራም ይነገራል። በዘጠነኛ ሜርኩሪ በመቀጠል በዘጠነኛ ደረጃ ላይ የተቀመጠችው ከሀገራችን ቲክቶከሮች መካከል ቅንጡ መኪናን የምትነዳ የሀገራችን ተወዳጇ ቲክቶከር ሜርኩሪ ናት። ሜርኩሪ በአስቂኝ ቀልዶቿ በተለይም ከታናሽ እህቷ ጋር በምትሰራቸው ቪዲዮዎች በብዙ ዘንድ ትወደዳለች። ቲክቶከሯ አሁን ላይ ወደ አንድ ነጥብ አራት ሚሊዮን ተከታዮችን በቲክቶክ አካውንቷ አፍርታለች። ይቺ ታዋቂ ቲክቶከር የምትነዳው የቅንጦት ተሽከርካሪ 2 ሚሊዮን 500 ሺህ ብር የሚገመተው ሱዚኪ ዲዛይር የቅንጦት መኪና ነው። ስምንተኛ ፊት አውራሪ መኪና ማስተር አብነት በዚህ ዝርዝር በተመሳሳይ ደረጃ ላይ የምናገኛቸው ቅንጡ መኪኖችን የሚነዱ ታዋቂ ቲክቶከሮች ፊታውራሪ ሚኪና በበጎ ስራው የምናውቀው ማስተር አብነትን ነው። እኚህን ሁለት ታዋቂ ቲክቶከሮችን በበርካታ በጎ ተግባራቸው የምናውቃቸው ሲሆን እጅግ ብዙ ቁጥር ያላቸው የተቸገሩ ኢትዮጵያውያንን ሲረዱም እንመለከታለን። ፊት አውራሪ አንድ ሚሊዮን ፎሎወርስ ያለው ሲሆን ተወዳጁ የድሆች ጌታ የሚባለው ማስተር አብነት ደግሞ በቲክቶክ አካውንቱ 3.9 ሚሊዮን ተከታዮች አሉት። ብዙ የተደበቁ አሳዛኝ ችግሮችን በሶሻል ሚዲያዎች በማጋራት የኢትዮጵያን የመረዳዳት ባህል ከፍ እያደረጉ የሚገኙት እኚህ ወጣቶች ፊት አውራሪና ማስተር አብነት የሚነዱት የቅንጦት መኪና ሁለት ሚሊየን ስድስት መቶ ሺህ የኢትዮጵያ ብር የሚያወጣውን ቶዮታ ሀይስን ነው። ሰባተኛ ኢትዮ አማዞን አውኪ ወይንም ኢትዮ አማዞን በዚህ ዝርዝር በሰባተኛ ደረጃ ላይ ይገኛል። አቡኪ አዳዲስ ምርቶችን በማስተዋወቅና ወደ ገበያ በማምጣት የሚታወቅ ሲሆን ቲክቶከሩ የሚነዳው መኪና እስከ 3 ሚሊየን 350 ሺህ ብር የሚያወጣውን ሃዋንዳይ ኤላትራ መኪናን ነው። ስድስተኛ ሙሴ ሰለሞን። በአዳዲስ መረጃዎች ዜናዎችን በማቅረብ እውቅና ያገኘው የቲክቶኩ ጋዜጠኛ ሙሴ ሰለሞን በዚህ ዝር በስድስተኛ ደረጃ ላይ ይገኛል። ይህ ቲክቶከር ትኩስ የሚባሉ መረጃዎችን በማጋራት የሚታወቅ ሲሆን ሙሴ ሰለሞን ወደ አንድ ነጥብ አራት ሚሊዮን ተከታዮች አሉት። ቲክቶከሩ የሚነዳው መኪና ቶዮታ ቢዜድ ፎር ኤክስ ሲሆን ይህ መኪና አራት ሚሊየን ሶስት መቶ ሺህ ብር ያወጣል ተብሎም ይገመታል። አምስተኛ ጽዮን ሀሰን። ይቺ ቲክቶከር ቅርብ ጊዜ እንደምናስታውሰው አስራ ስድስት ሺ አምስት መቶ የአሜሪካ ዶላር ተሰረቀ ያለው በማለት ትልቅ መነጋገሪያ እንደነበረች ይታወቃል። ቲክቶከሯ በተለያዩ የመዝናኛ ስራዎቿ የምትታወቅ ሲሆን፣ ጽዮን የቅንጦት ህይወትን ከሚኖሩ የሀገራችን ታዋቂ ቲክቶከሮች መካከል አንዷና ዋነኛዋ ናት። ቲክቶከሯ የምትነዳው መኪና አምስት ሚሊየን የኢትዮጵያ ብር የሚያወጣውን ጄቱር መኪና ነው። እንዴት ናችሁ ጋይ ሶ መኪናውን አጋጩት። አራተኛ ናመን ናመን፣ በማይጂ ፋሚሊ የምናውቀው ተወዳጅ ዩቱበር ና ቲክቶከር ሲሆን የሚነዳው መኪና አምስት ሚሊዮን ሰባት መቶ ሺህ የኢትዮጵያ ብር የሚያወጣውን ማርቼዲስ ክላሲክ ነው። ናምን ከማይጂ ፋሚሊዎች ጋር በሚያደርገው በቀልድ የተዋዛ ቪዲዮቹ የሚታወቅ ሲሆን ቲክቶከሩ የቅንጦት አኗኗርን ከሚኖሩ የሀገራችን ታዋቂ ቲክቶከሮች መካከል አንዱ መሆኑም ይነገርለታል። ሶስተኛ ናሆም ግርማ ናሆም በመንፈሳዊ ስራዎች ና በተለያዩ ቀልዶቹ የሚታወቅ ሲሆን ቲክቶከሩ የሚነዳው መኪና ቶዮታ ፕራዶ ነው። ይህ መኪና ስድስት ሚሊዮን አራት መቶ ሺህ የኢትዮጵያ ብር የሚያወጣ ነው። ቲክቶከሩ በቲክቶክ አካውንቱ ከሁለት መቶ አስራ ስድስት ሺ በላይ ተከታዮች ያሉ ሲሆን በበጎ አድራጎቶች ና በመንፈሳዊ ይዘት ቪዲዮዎቹ ይታወቃል። ሃኒባል ወይም ደግሞ ላይፍ ኦፍ አቤል በቅንጡ የማይታመን ላይፍ ስታይሉ የሚታወቅ ሲሆን የሚነዳው መኪና ስድስት ሚሊዮን 500 ብር የሚያወጣውን ቮልስዋገን አይዲ ፎር መኪና ነው። አቤል እንደሚታወቀው በተለያዩ የዓለማችን ክፍል በሚያደርገው ያልተጠበቀ ጉዞ ሲሆን ያልሄደበት ያልደረሰበት የለም ብንል ማጋነን አይሆንም። ወጣቱ በቅንጦት አኗኗሩም ይታወቃል። አንደኛ፣ ሮይ ሲቲ። በመጨረሻ በዚህ ዝር በአንደኛ ደረጃ ላይ የምንመለከተው ከሀገራችን ቅንጡ መኪኖችን ከሚነዱ የሀገራችን ታዋቂ ቲክቶከሮች መካከል ሮይ ሲቲ አንዱ ነው። የሚገርመው ነገር ቲክቶከሩ ብዙም ሳቢ ኮንተንቶችን የማይሰራ ሲሆን፣ ነገር ግን የሚነዳው መኪና አስራ አንድ ሚሊየን የኢትዮጵያ ብር የሚያወጣውን ራቫፎርን ነው። የዳዊት ላፍታ ዩቱብ ቻናል ተከታታዮቻችን፣ የዛሬው ዝግጅታችን ይሄን ይመስል ነበር። ባደረስናችሁ መረጃ እንደተደስታችሁበት እና ስለ ቲክቶከሮቹ ጠቃሚ መረጃ እንዳገኛችሁበት እናምናለን። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩም።